ነጋገሩ ለምንድን ነው መሰለሽ ይኸውልሽ፣ እስ አ ፕራይቬት ካምፓኒ የአንድ ሰው ሆነ፣ አላደርገውም፣ ላውጋው። ይሄ የኔ ሀሳብ ነው። መጠየቅ ካለባቸውና ማድረግ ከፈለጉ፣ ይሄ የእነሱ ምርጫ ነው ብዬ ነው የማስበው። ከዛ በተረፈ የታክሱ እኛ የምንበላው የምንጠጣው፣ እርስ በእርሳቸው ያሉበት ሀገር መንግስቱ ይተሳሰባል ብዬ ነው የማስበው። ኤን ኢደዝን ሀፍ ቱ ቢ ፐብሊክ ፐብሊክ ላይ ይሁን እንዳለው ስናዋጣ ስንረዳ፣ ምን ስንል ዊ ሃቭ አ ራይት ገንዘቡ ምን ደረሰ ሆነ ብለን ነው እንትን የምለው። ከዛ በተረፈ ያሉት ነገሮች ግን የነዛ የሰዎቹ ምርጫ ነው። ፐብሊክ ላይ ተጠቅመናል፣ ፐብሊክ ላይ ተጎድተናል። እንዴ፣ ይሄ እኮ ምን አለ መሰለሽ የግል ቢዝነስ እኮ አይደለም ይሄ እኮ የግል ቢዝነስ አይደለም። ዲስሪስፔክት ላደርጋቸው አይደለም፣ እኔ ጋር በጣም መችቶዋል። ሌላ ጊዜ በዚህ ጉዳይ ላይ ማውራት ከፈለግ ያሬዶ ፔጅን ከፍተ በደንብ አድርገህ እንዲያውም ጂጂ ሰፖርተር ስለሆነች በዚህ ጉዳይ ላይ ጂጂ አንድ ቀንም የኢትዮጵያ እስፍና ላይ ገብታ አታውቅም፣ ግን አዋለው የሚበላው እያለች ነው፣ ገብታ ልታግዝ ትችላለች ጂጂ። በዚህ ጉዳይ ግን እኔ ባላወጣሁት ገንዘብ ነው። አንድ ነገር ልንገርህ፣ የአንተ ቤት ባይሆን ለሚፊኒሽ ፕሊስ ዱሚ ፌቨር። እኔ አንተ ቤት ባይሆን አልገባም። እኔ ምን እንደሆነ ጠቀል ሊሆን ይ አይስዌር

ተሳስቻለሁ ወይንስ ልክ ነኝ? እኔ ገንዘብ ካዋጣው አልኮ እኔ እኔ ገንዘብ ካዋጣው እኔ ለስፍና ገንዘብ እርዳኝ፣ ዮኒ ማኛ ተብዬ ገንዘብ በየወሩ ወይም በየጊዜው አዋጠቼ ከሆነ

የማልሰማውን ለምን እንደተቀላል? ከእውነት ጋር ስለምኖር ነው። ያሬዶ እኮ አንተ ነፍስ እኮ ሊዘጋ ነው ቤቱ ምንድነው? ለእኛ ዌብሳይት ፈጣሪ ሆነ። እውነት ስትወዱ ከኔ ጋ ናቸው። እንደ እኔ በማየው ነገር ነው። እኔ አሁን በሰራሁት ነገር ዛሬ ገንዘብ አዋጥቼ ገንዘቤን ከስክሽ ምናም ቢሆን የት ደብዬ የያዙ ይልቀቁኝ ይላል። አንድ ሰው ተጠይቆ በማያውቀው ያዙ ይልቀቁኝ የሚባልበት መቅረብ አለበት። ያ እነሱ ከተጠየቁ የብዙሃኑ ህዝብ ጥያቄ ከሆነ ይመልሱታል፣ ይመልሱታል ብዬ አስባለሁ። ደግሞ ይሄን ይሄን ያህል ጊዜ ይቆይበት ይቀሩንም ወይ መዳን ያረምና ይሄን ያህል ጊዜ ሊቆይ ይችላል የቻለው ጥሩ ማኔጅመንት ስላለው ነው። ጥሩ ማኔጅመንት ባይኖረው ኖሮ ይሄን ያህል ጊዜ እስፍና ሊቆይ አይችልም። አይቼ፣ ጥሩ የሆነ ነገር አለው በሆነ ጊዜ ጥሩ ባያገኙ ገቢ በሚቀጥለው በሚያገኙት አስተካክለው ያካክሱታል።